በፈረንጆቹ 2030 የምትተነፍሱትን አየር እየገዛችሁ ነው ብትባሉ ምን ይሰማችኋል? እግዚአብሔር በነፃ የሰጠንን ፀሐይም ታክስ ክፈሉባት ስንባልስ ስሜታችሁ ምን ይላችኋል? እግዚአብሔር ለሰው ልጆች አስፈላጊ የሆኑ ነገሮችን በነፃ ሰጥቶናል። ፀሐይ፣ አየር፣ ውሃ እንዲሁም ደግሞ ሌሎችም የተፈጥሮ ትሩፋቶች ሰጥቶናል። ነገር ግን ከ2030 በኋላ እያንዳንዱ ሰው ካርቦን ታክስ ይጣልበታል የሚል መረጃ ወጥቷል። ከፀሐይ የምናገኘው ጥቅምስ እንዴት ሊቆጣጠሩት እንዳሰቡ አስባችሁ ታውቃላችሁ። ለዚህ ደግሞ ፕሮጀክት ነድፈዋል። የዩኬ ሳይንቲስቶች ፀሐይን ለማደብዘዝ ጥረት እያደረጉ እንደሆነ ተናግረዋል። ለዚህ ፕሮጀክትም የብሪታንያ መንግስት 50 ሚሊዮን ፓውንድ ድጋፍ ለማድረግ አቅዷል። ይህ እጅግ በጣም አስፈላጊ እናም አሳሳቢ ርዕሰ ጉዳይ በመሆኑ ይዘነው ወደ እናንተ መጥተናል። ሰላምን ከጤና ፍቅርን ከበረከት ጋር ተመኘንላችሁ። ወደ ቤተሰቦቻችን በያላችሁበት ያለም ዳርቻ ሁሉ እንደምንቆያችሁን ዕለት ዕለት እንግዲህ የሚሰማው ነገር እጅግ በጣም አስደንጋጭ እየሆነ ነው ያለው ማለት ነው። በተለይ ደግሞ በእግዚአብሔር ስራ ጣልቃ እየገቡ ያሉ ሳይንቲስቶች አሉ። እነዚህ ሳይንቲስቶች እንግዲህ እያንዳንዱ የምንተነፍሰውን አየር እንዲሁም የምንሞቃትን ፀሐይ ለዓለም አገልግሎት የምትውለውን ፀሐይ ለማደብዘዝ ርብርብ እያደረጉ ነው። በተለይ ደግሞ በ2030 እያንዳንዱ ሰው ታክስ እንደሚጣልበት መረጃ ወጥቷል። እና ይህ በጣም በጣም እጅግ በጣም አስገራሚ ከመሆኑ በላይ በጣም አስደንጋጭ መረጃ ነው። ምክንያቱም እግዚአብሔር አምላክ ለሰው ልጅ ተፈጥሮን እንዲገዛ እንዲቆጣጠር እንዲጠብቅ ነው ኃላፊነትን የሰጠው። ነገር ግን እነሱ ለገለ ጥቅማቸው ሊያውሉት እንደሆነ ነው መረጃዎች የወጡት። ይሄ መረጃ እንግዲህ መሬት ላይ ያለ እውነት ነው። የነገን የሚያውቀው እግዚአብሔር ነው። እግዚአብሔር ሁሉንም ነገር ያደርጋል። እኛ ተስፋችን እግዚአብሔር ነው። ግን እንደ ሰው እነሱ ምን ሊያደርጉ እንዳሰቡና እዚህ ዓለም ላይ ያሉ ህዝቦች ላይ ምን ያህል ጫና ሊያደርጉ እንስሳት ላይ እጽዋት ላይ የሰው ልጆች ላይ ደግሞ ምን የት አደጋ እንደደቀኑ ነው። ይህንን መረጃ ለእናንተ ልናደርስ ወደባል ወደ ቤተሰቦቻችን አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። መረጃውን ከአክሱም ቲዩብ ሮማን ጸጌ ያደርሳችኋለሁ። እንደተለመደው ደግሞ በሚያበረታው በከበረው ስጦታችሁ በላይክ በኮመንት በሼር እስከመጨረሻው አብራችሁን ቆዩ። ሰናይ ቆይታ እግዚአብሔር ለሰው ልጅ በነፃ የሰጣቸውን የተፈጥሮ ስጦታዎች አየር፣ ውሃ፣ ፀሐይ እንዲሁም ደግሞ ሌሎች የህይወታችን ትሩፋቶች እንዲሁም መሰረት የሆኑ ነገሮችን አሁን በሰው ልጅ ጣልቃ ገብነት ስር እየወደቁ ነው። ከ20-30 ዓመታት በኋላ እያንዳንዱ ሰው የካርበን ታክስ መክፈል እንደሚኖርበት፣ የፀሐይ ብርሃንን ለመቆጣጠር የሚደረጉ ሙከራዎችና በተለይ ደግሞ በብሪታንያ ሳይንቲስቶች ፀሐይን ለማደብዘዝ የተጀመሩ ፕሮጀክቶች በሰው ልጅ በእንስሳትና በእፅዋት ላይ ሊያስከትሉ የሚችሉ አደጋዎችን እንመረምራለን። ይህ መረጃ ለምን እንደሆነ የወደፊት እጣፈንታችንስ ምን ሊሆን እንደሚችል የሚነግረን ነው። እግዚአብሔር ለሰው ልጅ አየርን ውሃና ፀሐይን እናም ሌሎች የተፈጥሮ ሀብቶችን በነጻ ሰጥቶናል። እነዚህ ስጦታዎች ለሕይወታችን መሰረታዊ ናቸው። በታላቁ መጽሐፍ ቅዱሳችን ውስጥም በዘፍጥረት ምዕራፍ 1 ቁጥር 28 እስከ 30 ላይ እግዚአብሔር ለሰው ልጆች እነዚህን ሀብቶች እንዲቆጣጠርና እንዲጠብቅ እንደ አደራ ሰጥቶታል። ነገር ግን ዛሬ ዛሬ የሰው ልጅ እነዚህን ስጦታዎች ከመጠበቅ ይልቅ እያበላሸውና ለራሱ ለግል ጥቅሙ እየተጠቀመበት ነው። አየር፣ ውሃና ፀሐይ በመንፈሳዊ እይታ እንኳን የእግዚአብሔርን ቸርነትና ፍጥረትን ያንጸባርቃል። ለምሳሌ ፀሐይ የእግዚአብሔር ብርሃንና ሕይወት ሰጪ ተፈጥሮን ያመለክታል። ውሃ ደግሞ መንፈሳዊ መንጻትን፣ አየር ደግሞ የእግዚአብሔርን መንፈስ ያመለክታል። ነገር ግን እነዚህ ተፈጥሮ ስጦታዎች በሰው ልጅ እጅ እየተበላሹ ናቸው። ይህም የእግዚአብሔርን ፈቃድ መቃወም እንደሆነ ማንጸባ ረ ይችላል። የካርበን ታክስ በብዙ አገሮች የአካባቢ ብክለትን ለመቀነስ የተጀመረ ፖሊሲ ነው። ሀሳቡ የካርበን ዳይኦክሳይድ ልቀትን መቀነስና አረንጓዴ ቴክኖሎጂዎችን ማስፋፋት ነው። ነገር ግን የታክስ በሰው ልጅ ላይ ከፍተኛ ጫና ሊፈጥር ይችላል። በተለይ ደግሞ በዝቅተኛ ገቢ ባላቸው ማህበረሰቦችና ና ሀገሮች ላይ የኑሮ ውድነትን ይጨምራል። ይህም አየርን ለመተንፈስ ወይ ደግሞ ውሃ ለመጠቀም ተጨማሪ ወጪ እንደ መክፈል ይሆናል። በመንፈሳዊ እይታ እነዚህ ስጦታዎች በነፃ የተሰጡ ሲሆኑ አሁን በገንዘብ መለካት መጀመራቸው የእግዚአብሔርን ዓላማ መቃወም እንደሆነ ሊታሰብ ይገባል። በተጨማሪም የካርቦን ታክስ በአካባቢ ላይ ያለው ተጽዕኖ አከራካሪ ነው። አንዳንድ ጥናቶች እንደሚያሳዩት የካርቦን ልቀትን በእውነ ለመስራት የሚቀንሱ ሀገሮች ውስን ናቸው፣ እና ብዙ ጊዜ የገንዘብ ጫናው በተራ ሰዎች ላይ ይወድቃል። ትላልቅ ኩባንያዎች ደግሞ ከታክስ ሊያመልጡ ይችላሉ። ይህ ደግሞ የፍትህን ጥያቄ ያስነሳል። በብሪታንያ የተጀመረው የፀሐይ ብርሃንን ለማደብዘዝ ያለመ ፕሮጀክት፣ በተለይም የጂኦ ኢንጂነሪንግ ቴክኖሎጂ በጣም አከራካሪ ነው። ይህ ፕሮጀክት የዓለም ሙቀት መጨመርን ለመቀነስ ፀሐይን ወደ ምድር የሚያደርሰውን ብርሃን በመቀነስ ላይ የሚያተኩር ነው። የብሪታንያ መንግስት ለዚህ ሙከራ ደግሞ ወደ 50 ሚሊዮን ፓውንድ መድቦ መሆኑን የተለ የተለያዩ ምንጮች ደግሞ ይጠቁማሉ። የቴክኖሎጂ በስትራስቶፈር ውስጥ ኤሮሶል በመርጨት የፀሐይ ብርሃንን መቀነስ ያስፈልጋል። ይህም የምድርን የሙቀት መጠን ለመቀነስ ይሞክራል። ነገር ግን ይህ ፕሮጀክት ከፍተኛ አደጋዎችና መዘዞችን ይዞ ይመጣል። ለምሳሌ የፀሐይን ብርሃን መቀነስ በእጽዋት ፎቶሲንተሲስ ላይ ተጽዕኖ ሊያሳድር ይችላል። ይህም የምግብ ምርትን ይቀንሳል። ይህ በተራው በሰው ልጅ፣ በእንስሳት ላይ የምግብ እጥረትን ሊያስከትል ይችላል። ከተጨማሪም የአየር ሁኔታ መረበሽ እና ያልተጠበቁ የአካባቢ ለውጦች ሊከሰቱ ይችላል ይችላሉ። በመንፈሳዊ እይታ ደግሞ ይህ የእግዚአብሔርን ፍጥረትና ስርዓት መቀየር እንደሆነ ሊታይ ይችላል። ይህም የስነ ምግባር ጥያቄዎችንም ደግሞ ያስነሳል። እነዚህ ሳይንሳዊ ጣልቃ ገብነቶች የእግዚአብሔርን ፍጥረት ስርዓት መቃወም እንደሆኑ ማንጸባረቅ እንችላለን። በመጽሐፍ ቅዱስ ውስጥ እግዚአብሔር የሰው ልጅ ተፈጥሮን ጠባቂ እንጂ አጥፊ እንዳይሆን አደራ ሰጥቶታል። የካርቦን ታክስና የጂኦ ኢንጂነሪንግ ፕሮጀክቶች የሰው ልጅንና የፍጥረትን ደህንነትን ለመጠበቅ የተጀመሩ ቢሆኑም ያልተጠበቁ መዘዞችን ሊያስከትሉ ይችላሉ። ምክንያቱም የእግዚአብሔርን ስራ እየተቃወሙ ነውና። በስነ ምግባር እይታም ስንመለከት እነዚህ ጣልቃ ገብነቶች የሰው ልጅ ከፍጥረት ጋር ያለውን ግንኙነት እንደገና መገምገም ያስፈልጋቸዋል። በመንፈሳዊ እይታ እነዚህ ሙከራዎች የእግዚአብሔርን ፈቃድ መፈታተን እንደሆነ ሊታዩ ይችላሉ፣ ምክንያቱም እርሱ ለሰው ልጅ በነፃ የሰጣቸውን ሀብቶች መቆጣጠርና መገደብ የሚያስፈልግ አይመስለንም። ዛሬ የተፈጥሮ ስጦታዎቻችንን የካርበን ታክስን፣ እና የፀሐይ ብርሃንን ለመቆጣጠር የሚደረገውን ጥረት ተመልክተናል። እነዚህ ሙከራዎች ለአካባቢ ጥበቃ ሰዓት የጀመሩ ቢሆኑ በሰው ልጅ በእንስሳት እና በእጽዋት ላይ ሊያስከትሉ የሚችሉት አደጋ ደግሞ ከፍተኛ ነው። በመንፈሳዊ እይታ እነዚህ ጣልቃ ገብነቶች የእግዚአብሔርን ፍጥረት ስነ ስርዓትም መቀየር ሊሆን ይችላል። ይህ ደግሞ አደጋውን መቀልበስ የማንችለው ይሆናል። ስለዚህ እንደ ግለሰቦች፣ እንደ ማህበረሰቦች የተፈጥሮ ሀብቶችን መጠበቅና እነዚህ ፕሮጀክቶችን በጥንቃቄ መገምገም አለብን። የአካባቢ ጥበቃንና የሰው ልጅን ደህንነት ሚዛን ማግኘት አስፈላጊ ነው። እግዚአብሔር የሰማይና የምድር ፈጣሪ ለሰው ልጆች ነጻ ስጦታዎችን ሰጥቷል። ንጹህ አየር፣ የሚፈስ ውሃ፣ የሚያንጸባርቅ ፀሐይ፣ ምድርና ነፋሳትን እነዚህ ሁሉ የእግዚአብሔር የፍጥረት ድንቅ ስራዎች ናቸው። ግን ዛሬ ዛሬ ላይ በሳይንስ ስም የሚንቀሳቀሱ አንዳንድ ሰዎች እነዚህን ቅዱስ ስጦታዎቻችንን ለመቆጣጠር ለመግዛት ወይ ደግሞ ለመቀየር እየሞከሩ ነው። ፀሐይን ለማደብዘዝ አየርን ለመቆጣጠር ውሃን ለመገደብ የሚደረገው ሙከራ የእግዚአብሔርን ፈቃድ መፈታተን ነው። ይህ ድፍረት ከመጽሐፍ ቅዱስ እይታ ምን ያህል ከባድ ቁጣን እንደሚያስነሳ ደግሞ እንመልከት። በመጽሐፍ ቅዱስ በዘፍጥረት ውስጥ እግዚአብሔር ለሰው ልጅ ምድርን እንዲጠብቅና እንዲንከባከባት ኃላፊነትን እንደሰጠ አይተናል። ብዙ ተባዙ፣ ምድርንም ሙላት፣ ግዟትም በባህር አሶች፣ በሰማይ ወፎች፣ በምድርም ላይ በሚንቀሳቀስ ሕያው ፍጡር ሁሉ ላይ ስልጣን ይሆንላችሁ ብሏል በዘፍጥረት ምዕራፍ 1 ቁጥር 28 ላይ። የማለት ግን ምድርን መበዝበዝ፣ ፀሐይ መቆጣጠር ወይም የእግዚአብሔርን ፍጥረት ማቃለል ማለት አይደለም። ይልቁንም እንደ ታማኝ አስተዳዳሪዎች እንድንጠብቅ ታዘናልና ዛሬ ዛሬ አንዳንድ ሳይንቲስቶች፣ ተቋማት የ የፀሐይ ብርሃንን ለመቀነስ ወይ ደግሞ የአየር ንብረትን ለመቆጣጠር በሚል ሰበብ የጂኦ ኢንጂነሪንግ ቴክኖሎጂዎችን እያዘጋጁ ነው። ይህ የእግዚአብሔርን ፍጥረት ማስተካከል ወይ ደግሞ መቀየር ሙከራ ነው። እንዲህ ያሉ ተግባራት የሰውን ኃይል ከፈጣሪው በላይ ለማስቀመጥ የሚደረግ ድፍረት ናቸው እንጂ ይሄ ጥበብ አይደለም። መጽሐፍ ቅዱስ በዚህ ዙሪያ ለመሆኑ ምን ይለናል? በመጽሐፍ ቅዱሳችን ውስጥ የሰው ልጅ የእግዚአብሔርን ፈቃድ ለመፈታተን ሲሞክር የነበረበትን ታሪክ እናገኛለን። በዘፍጥረት መጽሐፍ ምዕራፍ 11 የባቤልን ግንብ ታሪክ ይነግረናል። ሰዎች ራሳቸውን ለማክበር እና ሰማይን ለመንካት ከፍ ያለ ግንብ ለመስራት ሞክረዋል። ይህ የእግዚአብሔርን ስልጣን መፈታተንና የራሳቸውን ኃይል ለማሳየት የተደረገ ሙከራ ነበረም። እግዚአብሔር ግን ይህንን ድፍረታቸውን ተመልክቶ ቋንቋቸውን ግራ በመጋባት የቅዳቸውንም መጥፎ ድጋሚ አሳይቷል። ተመሳሳይ መልእክት በኢሳያስ ምዕራፍ 55 ቁጥር 8 እስከ 9 ውስጥ እንገኛለን። የኔ መንገዶች የእናንተ መንገዶች አይደሉም፣ የኔ ሀሳቦች የእናንተ ሀሳቦች አይደሉም። ሰማያት ከምድር ከፍ እንደሚሉ ሁሉ እንዲሁ መንገዶቼ ከመንገዶቻችሁ፣ ሀሳቦቼም ከሀሳቦቻችሁ ይልቃሉ። የሰው ልጅ እግዚአብሔርን ፍጥረት ለመቆጣጠር መሞከሩም የራሱ ጥበብ ከፈጣሪው በላይ ማስቀብነት እንደሆነ ይህ ቃል ይነግረናል። ዛሬ ዛሬ አንዳንድ ሀያላን ሰዎች፣ ተቋማትና መንግስታት የእግዚአብሔርን ነጻ ስጦታዎች አየርን፣ ውሃን ይን በግብር ወይም በቁጥጥር ስር ለማስገባት እየሞከሩ ነው። ይህ የሰው ልጅ ከእግዚአብሔር ጋር ያለውን ግንኙነት መጣስ ብቻ ሳይሆን በተፈጥሮ ላይ ጫና ያደርጋል። መጽሐፍ ቅዱስም በራእይ ምዕራፍ 11 ቁጥር 18 ላይ እንዲህ ይለናል፣ አህዛብ ተቆጡ፣ ቁጣህም መጣም፣ ሙታንን ይፋረዱ ዘንድ ጊዜው ደረሰ፣ ምድርንም ያጠፏት ለማጥፋት ጊዜው ደረሰ። የእግዚአብሔር ፍጥረትን የሚያጠፉ ወይም የሚበዘብዙ ሁሉ የእግዚአብሔር ፍርድ ይገጥባቸዋል። የእግዚአብሔር ፍጥረት ቅዱስና ሊነካ የማይገባ ነው። ፀሐይ አየርና ውሃ ምድርም የእግዚአብሔር ስጦታ ናቸው። ለሰው ልጅ በነፃ የሰጣቸው። እነዚህን ለመቆጣጠር ወይ ለመግዛት መሞከር የእግዚአብሔርን ፈቃድ መቃወም ነው። በምትኩ እንደ ታማኝ አስተዳዳሪዎች የእግዚአብሔርን ፍጥረት መጠበቅ አለብን። መጽሐፍ ቅዱስን በመዝሙር ምዕራፍ 24 ቁጥር 1 ላይ እንዲህ ይላል ምድር የእግዚአብሔር ናት በእርሷም ያለው ሁሉ ብሎ ተናግሮናል። እና በሰው ልጅ ታሪክ ውስጥ ሳይንስና ቴክኖሎጂ የማይታመን እድገት አሳይተዋል። ከጠልቁ በር መክፈቻ ዲፕ አንደርግራውንድ ኒትሬሽን ኤክስፐሪመንት ደን የካርቦን ታክስ እቅዶችና የፀሐይ ብርሃንን የማደብዘዝ ፕሮጀክቶች ሶላር ጂኦ ኢንጂነሪንግ፣ ሳይንቲስቶች የተፈጥሮን ህግጋት ለመቆጣጠር፣ ለመቀየር እና አልፎ ተርፎም ለማስተካከል ደፋር እርምጃዎችን እየወሰዱ ነው። ነገር ግን እነዚህ ጥረቶች ከእግዚአብሔር የተፈጥሮ ስርዓት ጋር በመጋጨት እግዚአብሔርን እየተዳፈሩ ናቸው የሚል ክርክርም እየተነሳ ነው። የዝግጅትም እነዚህን ሳይንሳዊ ፈጠራዎች ከታሪካዊ ስነምግባራዊና መንፈሳዊ አተያይ በመመርመር የእግዚአብሔርን አሰራር ማስተካከል እንደማይቻል በግልጽ የሚያሳይ ነው። በር መክፈቻ ዶን በአሜሪካ በሰርን እና በሌሎች ዓለም አቀፋት ተቋማት የሚካሄድ ፕሮጀክት ሲሆን የኒውትሪኖ ቅንጣቶችን በመጠቀም የአጽናፈ ሰማይን መፍጠርና ተፈጥሯዊ ሚዛንን ለመረዳት የሚጠር ፕሮጀክት ነው። የፕሮጀክት እግዚአብሔርን የፍጥረት ሚስጥሮች ለመግለጥ የሚደረግ ጥረት ተደርጎ ሊታይ ይችላል። ነገር ግን ታሪክ እንደሚያስታውሰን የሰው ልጅ የእግዚአብሔርን አሰራር ለመቆጣጠር ያደረጋቸው ሙከራዎች ብዙ ጊዜ ያልተጠበቁ መዘዝና መቅሰፍቶችን አምጥተዋል። ለምሳሌ ከላይ እንዳልኳችሁ በባቢሎን ግንብ ታሪክ በዘፍጥረት ምዕራፍ 11 ከቁጥር 1 እስከ 9 ላይ ሰዎች ሰማይ ለመድረስና እንደ እግዚአብሔር ስልጣን ለመያዝ ግንብ ገንብተው ነበረ። ይህ ድፍረት በቋንቋ ተለያይተው እንዲበታተኑ አድርጓል። በተመሳሳይም ለበርካታ ዓመታት ሲለፋበት የነበረው የዶን እንደ እግዚአብሔር ያለ የፍጥረትን ሚስጥሮች ለመቆጣጠር መሞከር እንደሆነ ተችዎች ይከራከራሉ። መጽሐፍ ቅዱስ እንደሚያስተምረን የእግዚአብሔር ጥበብ ለሰው ልጅ ሙሉ ለሙሉ ሊገለጥ አይችልም። ኢሳይያስ ምዕራፍ 55 ቁጥር 8 እስከ 9። ስለዚህ የዶን ፕሮጀክት ምንም ያህል የላቀ ቢሆንም የእግዚአብሔርን ፍጹም አሰራር ማስተካከል ወይ መተካት እንደማይቻል መረዳት አለብን። በዩኬና በሌሎች ሀገሮች በ230 የካርቦን ታክስ ለማስፈጸም የተያዘው እቅድም የአየር ንብረት ለውጥን ለመቋቋም የተነደፈ ነው ቢሉም እቅዳቸው ግሌላ ይመስላል። የእቅድም የካርቦን ልቀትን ለመቀነስና የአካባቢ ጉዳትን ለመቀነስ ታስቦ ነው ብለውናል። ነገር ግን እንደዚህ ያሉ ጥረቶች እግዚአብሔርን የተፈጥሮ ስርዓትን ለመቆጣጠር የሚደረግ ሙከራ እንደሆነ ደግሞ ተቺዎች በደንብ ይገልጻሉ። እግዚአብሔርን ፍጥረት ራሱን የሚያስተካከል ስርዓት ነው። መጽሐፍ ቅዱስ እንደሚያስተምረን ፀሐይም መግቢያውን ታውቃለች። መዝሙር 4 19 ላይ ይህ የተፈጥሮ ስርዓት በእግዚአብሔር ቁጥጥር ስር ብቻና ብቻ ነው። በታሪክ ውስጥ የሰው ልጅ የተፈጥሮ ሚዛንን ለመቀየር ሞክሮ ነበረ። ለምሳሌ በ 20 ኛው መቶ ክፍለ ዘመን የዲዲቲ ኬሚካል አጠቃቀም ተባዮችን ለመቆጣጠር ታስቦ ነበረ። ነገር ግን የአካባቢ መበላሸትና የዱር እንስሳትን መጥፋት አስከትሏል። በተመሳሳይ የካርበን ታክስ ምን ያህል በጎ ዓላማ ቢኖረውም ያልተጠበቁ መዘዞችን ሊያመጣ ይችላል። ምክንያቱም የእግዚአብሔር ስርዓት ከሰው ልጅ ጥበብ በላይ ነውና በዩኬና በሌሎች ከሌሎች ሀገሮች የሚታየው የፀሐይ ብርሃን ማደብዘዝ ፕሮጀክት የአየር ንብረት ለውጥን ለመቆጣጠር በከባቢ አየር ውስጥ ኬሚካሎችን በመርጨት የፀሐይ ጨረሮችን መቀነስ ያለመ ነው። ይህ የሰው ልጅ የእግዚአብሔርን የፈጠራ ስርዓት በቀጥታ ለመቀየር የሚደረግ ሙከራ ተደርጎ ይታያል። መጽሐፍ ቅዱሳችን እንደሚያስተምረን ምድርም ከፍጥረትህ ተሞላች፣ መዝሙር ምዕራፍ 104 ቁጥር 24 ላይ ይህም የእግዚአብሔር ፍጥረት ፍጹም እና ሚዛናዊ መሆኑን የሚያመለክተን ነው። በታሪክ ውስጥ የተፈጥሮ ስርዓትን ለመቀየር የተደረጉ ሙከራዎች ከፍተኛ መዘዞችን እና መቅሰፍቶች ድርጅቶችን አስከትለዋል። ለምሳሌ በ1960ዎቹ የተካሄደው የአሜሪካ የአየር ሁኔታ መቆጣጠሪያ ፕሮጀክት አውሎ ነፋሶችን ለመቀነስ ታስቦ ነበር። ነገር ግን የተፈጥሮ ስርዓትን በመረበሽ ውጤታማ እንዳልሆነ ተረጋግጧል። በተመሳሳይ የፀሐይን ብርሃን ማደብዘዝ የአየር ሁኔታን፣ የግብርና ምርትና የስነ ምህዳር ሚዛንን መስቀልቀሉ ሊያወጣ ይችላል። መጽሐፍ ቅዱስ እንደሚያስተምረንም ሁሉን በጥበብ አደረግ ይላል መዝሙር 4 ቁጥር 24 ላይ የእግዚአብሔርን ፍጥረት በተፈጥሮ ህግጋት ላይ የተመሰረተ ሲሆን እነዚህ ህግጋት ፍጹምና ታረሙ የማይችሉ ናቸው። ሳይንሳዊ ፈጠራዎች ለሰው ልጅ ጥቅም ሊያመጡ ቢችሉም የእግዚአብሔርን አሰራር ለመተካት ወይ ደግሞ ለማስተካከል የሚደረጉ ሙከራዎች ብዙ ጊዜ ከቁጥጥር ውጭ የሆኑ መዘዞችን ያመጣሉ። ለምሳሌ በ19ኛው መቶ ክፍለ ዘመን የኢንዱስትሪ አብዮት የሰው ልጅን ለማቅለል ታስቦ ነበረም ነገር ግን የአካባቢ ብክለትና የአየር ንብረት ለውጥን አስከትሏል። ይህ የሚያሳየን የሰው ልጅ ጥበብ ከእግዚአብሔር ጥበብ ጋር ሲወዳደር የተገደበ መሆኑን ነው። ሳይንሳዊ ፈጠራዎች እንደ ዱን የካርቦን ታክስና የፀሐይ ብርሃንን ማደብዘስ ፕሮጀክቶች የሰው ልጅን የመረዳትና የመቆጣጠር ፍላጎትን ያሳያሉ። ነገር ግን ታሪክና መጽሐፍ ቅዱስ የሚያስተምሩን የእግዚአብሔር አሰራር ፍጹምና ሊታረም የማይችል መሆኑን ነው። እንደ መዝሙር ምዕራፍ 104 ቁጥር 31 ላይ እንደተገለጸው የእግዚአብሔር ክብር ለዘላለም ይሁን። ስለዚህ ሳይንስና ቴክኖሎጂ ለበጎ ጥቅም ላይ መዋል አለባቸው። ነገር ግን የእግዚአብሔርን ፍጥረት ለመቀየር ወይ ደግሞ እነሱ እንደሚሉት ኤዲት ለማድረግና ለመቆጣጠር መሞከር ከእግዚአብሔር ጥበብ ጋር መቃረን ነው። ውድ ቤተሰቦቻችን የ የሰው ልጅ የሳይንስ እድገቶች እጅግ አስደናቂ እንደሆኑ መካድ አይቻልም። ነገር ግን የእግዚአብሔርን ፍጹም አሰራር ማክበርና መከተል ይኖርብናል። ይህን ጉዳይ እንዴት ታዩታላችሁ? አስተያየታችሁን ከዚህ ቪዲዮ በታች ባለው የኮመንት መስጫ ሳጥን ውስጥ አሳውቁን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።